አዲስ መረጃ አዲስ ወሬ አዲስ ሰበር ዜና አስደሳች ነው ወይ አሳዛኝ ነው የሚለው ምና ይሆናል? እንዴት እንዴ ናችሁ? ሰላም አለይኩም ረመቱላ ወረከቱ። ሰላም ጤና ይስጥልኝ። ወደና ተከበራችሁ ቻናል ሰዎች እንዴት ናችሁ? ፋሚሊዎች ደህና ናቸው ይበያላችሁ። በሰላማችሁ ይብዛ። ዚ ቻናል አዲስ ናቸው ሰብስክራይብ እንዲሁም ደግሞ ላይክ እንዲሁም ደግሞ ሼር ብታደርጉ ደስ ይለኛል። እንዴት ናችሁ? ያው እንግዲህ የፅናትና የባቢን ጉዳይ እንግዲህ ያው እንቅልፍ የለንም ያው ሁሌም የእነሱ መረጃ ነው የምንፈልገው። አንቺ ምን ቤት ነሽ እንቅልፍ የምታጭው እነሱ በተፋቀሩ የምትሉኝ፣ መጠፉ ኦፍኮርስ ለክናችሁ። ነገር ግን ያው እንደዚህ መልካም መልካሞቹን ደግሞ ያው ማበረታተት፣ አንድ ላይ እንዲሆኑ መግፋት፣ አዎ ግፉ ግፉ ማለት መግባባት ያው ጥሩ ነው። እና እንግዲህ አሁን ስሰማ ደግሞ ጽናት አረገዘች የሚል መረጃ ሰሞ እንዴት? መቼ? ኬት መቼ? መቼ? እንዴት ስልታረግዝቻለች? ስለ ሰሞኑ እየጠጡ ነበረ ሲሉኝ እኔ ደግሞ ምን አልኩ መሰለሽ፣ ጽቦ ሰምተሻል እንደ ራሄል ለመሸወድ ፈለጋ ነው እንጂ እሷማ እንደዛ አታደርግም። እና ባቢን ሌላ ጊዜ የትም እንዳይሄድ፣ ይህን ሁለተኛ እንዳይደገመው፣ ከሌሎች ሴቶችም እንደማይማግጥ በመጠጥም ሆነ በምንም ያው ራ ሄድም ያረጅግችሁና አይተናል። እንደሱ እንዳይሆን ነው እንጂ። ይህ የጽናት እንትን አይደለምና ጽናት እንደምናውቃት ጎበዝ፣ ጨዋ፣ በሥርዓት ያደገች አባቷን ትእዛዝ የምታከብር አባቷን የምትታዘዝ ምንም ፈተናዎች ቢበዙበት ቢደራበሩበት ቢደራረቡበት በዛን ፈተና እንዴት አድርጋ እንደምትወጣ ማሰብ ይች በጣም ጎበዝ ልጅ መሆኗን ያው እኔ ነገርኳቸው እንደዛ ሲሉኝ ማለት ነው። ይህ ነገር ሆን ተብሎ እሷን ለማጥቃት ወይም ደግሞ የእሷን ስም ለማጥፋት ነው እንጂ የእውነት አርግዛ አደለም። ስራጃው አይ ግዴ ለሽም ሰሞኑ እያማሞቁ ነበረ እየጠጡ ነበረ እና የእውነት ነው ታማለችም የሚል ኢንፎርሜሽን አለ። ግን ይሁን ችግር የለም ዋናውን መጠላቱ አይቀርምና ዛሬ ይመጣሉ። ይሄ ወር መረጃ ስሰማ ለመደወል ሞክር የነበረ ስለወርሰካቸውም ያው ቢዚ ቢዚ ቢዚ ቢዚ ብሎ መለሰኝ ማለት ነው። ያው ዛሬ ይመጣሉ። ሲመጡ ደግሞ የምናያቸው ይሆናል። ካረገዛችም የሆነትን ከሆነ እኔ ደስ ይለኛል። ምክንያቱም እንደተባለው ሰውዬው የትም እንዳይሄድ ልጁ ማለት ነው። ሰውዬው የትም እንዳይሄድ ያው እንደ እንትን ማሰር ማለት ነው። ነገራችን ላይ ለመሄድ እኮ እሱን አያግደውም። ታውቃላችሁ አይደል? እንዳው ችግር ነው ችግር ነው። ለመሄድ እሱን የሚይዘው አይመስለኝም። በእግሩ ነው የሚሄደው። እንግዲህ ያረገዘው እግሩ አይደለም። ስለዚህ ይሄን የምና ይሆናል። ነገር ግን እስቲ እውነታው ከራሳቸውን እንሰማለን። መሬ ከመጡ ይመጣሉ። ያው ይመጣሉ ይመስለኛል። ይሄን መረጃ ስለተሰራጨ መምጣታቸውን አይቀርም። ሌላው እንደ ዴ የተመሳሰለበት ትናንትና፣ አዲሱ ቢሮ የሚቀጥረው ሰውዬ ማለት ነው እሱ ሰውዬ ፊቱንና የግርማን ፊት እስቲ እዩት። እንዴት ነው አልተመሳሰለባችሁም ወይ? ወይስ እኔ ብቻ ነኝ ጠጥቼ ነው እንደ እንደ ሳልጠጣው ኖርማሊ ነኝ። አንድ ጠጣ ሰው ተመሳስሎበት ነው ምናምን ይባላል። እኔ ኖርማል ነኝ። እና እስቲ ፊታቸው ያው ነገሩ ተውትና ፊታቸው የምር የእውነቴ ነው ምላቸው እንትን በሉት እስቲ፣ አውዳድሯቸው፣ ፊት ለፊት ያደርጓቸው። የሆነው ወይ ታላቅ ወንድም፣ ታናሽ ወንድም ወይ ደግሞ የመጀመሪያው ልጁ ነው የሚመስለው ይሄ ምናልባት ክንትኑ ውጡ ነው ማለት ነው። ከተማ ውጡና የምር እንደ የምር የውሸት ምናም ሳይሆን በቃ የሆነ ዝምድና ያላቸው ነው የሚመስለኝ። ሁለቱም የሚሳስላሉ፣ ፊታቸው፣ አፍንጫቸው፣ ከለራቸው ራሱ የምር የሆነ ዝምድና አላቸው። በቃ በዚህ ስራ በእንትኑ አለም አንድ ላይ የሚሰሩ ነው። አንዳንዴ የሰው እነዚህ በደሙን አይታችሁ ትለያላችሁና እና አሁን እናውናንቺ የነሱ እንደምናሳየሽ የሚልም አይጠራም ያው በአካየኋቸው አይቀር እግር መንገዴ እንደዚህ ዝም ብላችሁ አይታችሁ ማለፍ ሳይሆን እንትን አላቸው። በቃ ይህን ስራ አንድ ላይ እንዲሰሩ አድርጓችኋልና ዝምድናማ አላቸው። ወይ ታላቅ ልጅ ነው ወይም ታላቅ ወንድም ነው ብቻ የሆነ ደም አላቸው። ከለራቸው ምናምን ይመሳሰላል፣ ሁኔታቸውም ይህን በቃ ሁሉም ነገራቸው የመመሳሰል ሰው ምንድነው? ወደ አባባል ነበረ ጠፋኝ ማለት ነው ና ግን ያም ሆኖ ይህ ይመሳሰላሉ። ዘመድም ሳይሆኑ ቀርም ይሄ ነገር ደግሞ ከቻላችሁ አጠሩ ካልቻላችሁ ደግሞ እንደተለመደው እኔ ደውዬ እጠይቃለሁ። እና ዘመድ ከሆነ ስለዛንቺ ምን ልታደርጊ ነው የሚልም አይጠፋም። እኔ ምንም አላደርግም ማለት ለማወቅ ያህል ነው እንጂ ደስ ይላል። እኔ ጎበዝ ነኝ፣ ለከ እንደዚህ አይቼ የለየኋቸው እውነቴ ነው ብዬ ያው ራሴ ክሬዲት እሰጣለሁ ራሴ በራሴ ክሬዲት እሰጣለሁ ማለት ነው። የእውነት ከሆነ ግን ይመሳሰሉ የእውነት ነው። እኔ እኔ ደውላለሁ ያው መደወሌን አይቀርም እንደዚህ ሲጠፉ ስለምደውል አሁን ዛሬ ካልመጡ ይመጣሉ ብዬ አስባለሁ። ካልመጡ ግን ያው መደወሌን አይቀርም ከሰዓት ደውላለሁ። እስከመጡ በሰዓት እጠብቃለሁ። እስከዛ ሰዓት ያው ካልመጡ ደግሞ መደወሌን አይቀርም ማለት ነው። ስለዚህ አጣራለሁ። በቃ ስራዬን፣ መረጃ ማምጣት፣ መደወል እውነታው ነገር እንት ነው። ሌላ ደግሞ ያው ትንሽ በዚህ ብራ ማስጠለኝ የራህል እናት ራራይ እንዲያው ትንሽ እንትን ብትይ። ሌላ ደግሞ ሮቤል ሮቤልን በጣም እያቋሻሽ ማቋሻሻ የማቋሻሽ ነገር አለ። በተለይ ደግሞ የሆነ ዝቅ ማድረሰውን ዘቃት አደረገው። በተለይ ደግሞ የብሌን እናት በእርግጥ የረጅሽ ሀዝነች ሊሆን ይችላል። የራሄ ሰው መሆኑን ታውቂያለሽ። ራሄል ተንኮለኛ መሆኗን ታውቂያለሽ እና በእሷ ባየሽበት አይን ነው ያየሽውን ልጁ ማለት ነው። ከዛ በስራ ብቻ ምክንያት ከሆነ እሺ ምክንያቱም አንቺ የምታውቂው ነገር አለ። እነሱ እንደሱን እንደተለወጠ ብሩም እንደመለሰላት የራሄል ይሄ ነገር አታቂም ነው። በእርግጥ ስለመታቂ አንቺ በተንኮል ነው ማሰብ። ግን ሰው ሁሌም ተንኮለኛ ነው መላት አይደለም። ና በዛም አትውሰጂ። ልጅሽ በጣም ጎበዝ ናች። አንቺ ግን የሆነ የዋ ነገር አይተሽ ነው የምታያት። ልጅሽን ጎበዝ ናች። ግን በተለይ ደግሞ አንተ እንደዚህ ገና ከእንትን ሰዓት ወጣ ምናምን ምናምን እያለችው ከዚህ ከድረመው ብንወጣ እራሱ አንድ ሰው ማነቱ በሆነ ብቻ በሁኔታው በፊዚካሉ አንድ አሳምሮ ስለለበሰ ወይም ደግሞ ስለወፈረ ወይም ደግሞ ከለሩ ስላለ ምናምን አይደለም። የሰው ልጅ ዋናው ልቡ ነው። እንደዚህ ያደርጉ እኔ ዝብያ አይደለም የምናገረው እኮ ይህ ከስራው ከተንኮሉ ምናምን በዚ ቀበራት አለው። እናት ነች፣ የልጇ ነገር ያሳስባታል። ግን ይህ ይ በፊዚጋ በሚለብሰው ንትምን አንተንትን ሳትጠርግ አንተንትን እንደዚህ ሳትምናምን በዚህ ነው እንጂ ያው የልጇን እንዳይልባት ምናምን እንዳያጠፋት እንዳያጠቃት የራሄን ተቀድሎ እሱን እረዳዳለሁ እና እንደዚህ በእንትኑ ዝቅ ማድረግ ሰው አይቻልም ማለት ነው። ምክንያቱም ሰው ልጇው ልቡ ነው። ይሄ አለባበሱ እንትኑ ምናምን አይደለም። አንዳንድ ሰው ስንት በየአይነት ሰው አለ። አለባበሱን አሳምሮ እንትኑን ተንኮረኛው ምናምን ምናምን፣ አንዳንዴ ደግሞ እንደዚህ ሆነ ኩሽሽ ያሉ ሰዎች ስታዩ ዝቅ በማንነታቸው ዝቅ አታደርጓቸው ነው ምለው ያው የምር ሄድላቸው አሁን የራሄልነት ድራማ ቢሆን ግን የድራማ ነው ግን እንደዚህ አይነት ሰዎች ስላሉ ነው። አንዳንዴ እንትን ብሎ መኪና ሲያቆሙ አንድንት ብሎ ቆ ጽንጥ ብሎ ቆሞ ቦርሳ የያዘው እኮ ቢሞላም መኪና ያቆማሉ። አሁን አንዳንዶቹ በቃ በቃ አለባበሳቸው የለበሱትን ወይ ሱፍ አይደለም ወይ ደግሞ ነጭ ሸሚስ ምናምን አይደለም እንደዚ ብሎ መስመር ላይ እንደዚህ ቢሉ ያስቁሟቸው በቃ የሆነ ለማይ ነገር እንደዛ ነው የሚያደርጓቸው። ስለዚህ የሰው ማንነት ዝቅ ማድረግ አግባብ አይደለም። ሞራል ይህ ቅስም የሚባል ነገር አለ፣ ሞራል የሚባል ነገር አለ። ሞራል አድር በሩ ነው። ሰሞኑ ሀቢባ ቤት የሆነ ምንድን ነው የወሰላቸው የሆነ ልጅ ሊወዳደር መጣ ማለት ነው። ሆነ በሳምንት ሳምንት ልጅ የምታቀርባለች እና በዛ ሊወዳደር መጥቶ ሹራቡን ብሏል። በቃ የገብሬ ልጅ ነኛ አለ። ሰው የሆነ እንትን ለማለት ፈልጓል። ግን እንትኑ ቲሸርቱ ከታች በኩል ትንሽ ቀዳዳ ነገር አለ። በቃ ስምንት ሺህ ዘጠኝ ሺህ ህዝብ ባለበት ነው። እና ያው እንትኑ ሲያሳይ ሲጭ ምንድን ነው የሚወዳደርበት ነገር? እሱን ደ ሲል ሰው ሁሉ እንትን አላና፣ ከዛ ምን ልትናገር ነው ብዬ ሀቢባ ምን አለች? የት ነው የምትኖረው? ምናምን አለችው። ያለበትን ነገራት። እንዴ እንዴ እንደ ገበሬ የለች ናኝ ምናምን አለ ቲሸርት ብላ ያው እኒ በቃ ቲሸርት ይሄ እራሱ ማለት እኔ ትንሽ ነው ያል፣ ግን ቢሆንም በቃ ልብስ ልግዛለህ ምናምን ብትለው እንትን በቃ ቲሸርት፣ ቲሸርት ብላ በቃ ቲሸርት ልግዛለህ አለችው። ቲሸርት ካለችው በኋላ ተነሽ ይሻላል። አንዳንዱ ቲሸርት ለምን ተቀደደ ምናምን እንደዚህ ምናምን ይሉት ነበር። ሀት አስሷን ብትሆን ቲሸርት ብላ ቲሸርት ልግዛለህ ነው አለችው። ቲሸርት ብላ ዝም ካለች በኋላ ነ እንደዚህ ስለምን ሄደ፣ እኔ ተሰማኝ። በቃ በቃ ቲሸርት ልግዛለህ ባህል ልብስ ልግዛለህ ምናምን ብትለው ብዙ ሰው ገዝታለች። በነገራችን ላይ ያው እሷን ለእንትኗ በጣም መራራ ነው። ምንም ብታደርግ ያው ልሞ ምር ነው የሚያደርጓት እና ያን ቀን አደነቅኳን ሀታ የቲሸርትህ የሚለው ነገር ትንሽ ተሰምቶኛል። በቃ ቲሸርት ልግዛለህ ብትለው ሁላችሁ ፈልጌ ነው ሰው በአልባብ ሰው ምናምን ዝቅ ልታደርጉት ልታቋሹት ምናምን አይገባም ነው ሮቤል አይዞ በቃ ሄዶ ሄዶ ያው ማግባት አይቀርም ትናንት ታገባታለህ። ብሌን ማለት ነው መሀል ላይ የምትቀረው ያው ብሌን እናት ነች። ባይ ባይ ብለሃት ታገባላችሁ፣ ትጋባላችሁ። በተረፈ ሰላማችሁ ይዛ ዛሬ እንደውልና ሁኔታው አርግዛለች፣ አላረገዘችም የሚለው ይዘ እንመጣለን።